ሚዲያና የኮሚኒኬሽን ባለሙያዎች ትክክለኛ መረጃ ለሕዝብ በማድረስ የተረጋጋ ክልል ለመፍጠር እንደሚገባ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንተው ተናገሩ። የባህር ዳር ከተማ አስተዳደር በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚናና የቀጣይ አቅጣጫዎች ላይ ከማህበራዊ ሚዲያ አንቂዎችና ኮሚኒኬሽን ባለሙያዎች ጋር ውይይት አካሂዷል። አማራ ሊቁ ተጨማሪ አለው። የተረጋጋና ሰላም የሰፈነባት ሀገር ለመመስረት የሚዲያና የኮሚኒኬሽን ባለሙያዎች ትልቅ ኃላፊነት ይጠበቅባቸዋል። ሀገር አሁን ለገባችበት ምስቅልቅል ደግሞ በተለይ በማህበራዊ ሚዲያዎች የሚናፈሱ አሉባልታዎች ተጠቃሽ መሆናቸውም ይነሳል። የባህር ዳር ከተማ አስተዳደርም በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚና ምን ነበር? የቀጣይ አቅጣጫዎችስ ምን መሆን አለባቸው? በሚል ርዕሰ ጉዳይ ዙሪያ ከማህበራዊ ሚዲያ አንቂዎችና ከኮሚኒኬሽን ባለሙያዎች ጋር ውይይት አካሂዷል። በመድረኩ የተገኙት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ክልሉ ከገባበት የጸጥታ ችግር ወደ ዘላቂ ሰላም ለማሸጋገር ውይይትን በማስቀደም እየተሰራ መሆኑን ተናግረዋል። ዘላቂ ሰላም የሚመጣው በውይይት በምክክር፣ በድርድር ነው ብለን ነው የምናምነው። ለዛ ነው ከዚህ በፊት ተደጋጋሚ ጥሪዎችን እያስተላለፍን ያለ ነው። አሁንም ድል ከኛ ጋር ሆኖ አሁንም ድል ከኛ ጋር ሆኖ አሁንም የሰላም ጥሪ እያስተላለፍን ያለ ነው። ምክንያቱም ከሰላም የሚጠቀሙ በጣም በርካታ ኃይል ስለሆነ ከድርድር ከውይይት ከምክክር አሁን ያለውን ችግር መፍታት ብቻ አይደለም፣ ቀጣይም ልጆቻችን፣ ትውልዳችን ይህን አስተሳሰብ መውሰድ መቻል አለበት። ጦርነት የመጨረሻው መቋጫ ውይይት፣ ምክክር ስለሆነ ይሄ ለሌላው ሀገር ተሞክሮ ብቻ አይደለም። እኛ ጋር ያለውን በተጨባጭ ያየነው የሰሜኑ ጦርነት አንዱ ማሳያ ስለሆነ ማለት ነው። ስለዚህ እንደዚህ አድርገን ጎን ለጎን ደግሞ ከአቅም በላይ የሆነውን ለሰላም ፍላጎት የሌለውን ደግሞ በህግ ማስከበር ስራችን እየሰራና ያለ ነው። ይህም ህዝባችን እየደገፈና ያለ ነው። አስፈላጊውን መረጃ እየሰጠን ነው። ሀገርን በመምራትና በማረጋጋት የሚዲያ ባለሙያዎች ኃላፊነት ከፍተኛ ነው ያሉት ዶክተር መንገሻ የሚዲያ ባለሙያዎች ትክክለኛ መረጃን ለህዝብ በማድረስ ሀገርን የማሻገር ስራ ሊሰሩ ይገባል ብለዋል። አገር በማረጋጋት አገር በመምራት ሜዳ ላይ ያለውን የህግ ማስከበር ስራ ደግሞ በሚዲያ በኩል ደግሞ የሚራገበውን ነገር ህዝብ የሚያሸብረውን ያልተደረገውን ነገር ተደረገ እያለ የሚያስተላልፈውን ኃይል የሚያሸንፈው የሚመታው እውነትን የሚገልጸው የሚዲያና የኮሚኒኬሽን ቤተሰቡ ነው። በተለይ ደግሞ አሁን ዘመኑ በወለደው የዲጂታል ሚዲያ ዘመን ዋነኛ ተዋናይ እናንተ ናችሁና የሚናችሁን እንድትጫወቱ፣ አገራዊ አደራችሁን እንድትወጡ፣ ለእውነት እንድትቆሙ፣ እውነትን እንድትመሰክሩ ገንዘብን ሳይሆን እውነትን ትውልድን በማስቀደም አገራችን እንዲረጋጋ የተገኘው አንጻራዊ ሰላም ወደ ፍጹም ሰላም እንዲመጣ የሚናችሁ እንድትወጡ አደራ ማለት ፈልጋለሁ። የውይይቱ ተሳታፊዎች በበኩላቸው ሀገር አሁን ለደረሰችበት ችግር የማህበራዊ ሚዲያው ተጽዕኖ ከፍተኛ እንደነበር ጠቁመው የሚዲያ ባለሙያዎችና ማህበራዊ አንቂዎች ሀገርን በማስቀደም ለሰላም ሊሰሩ ይገባል ብለዋል። አሁን ላይ ለደረስንበት ደርስ በርስ ግጭት የዳረገን አንድ ሚዲያ ነው። ከመጀመሪያው ጀምሮ ሚዲያው በጎ ነገሮችን ይዞ እውነታን ይዞ ሀገር እንድትሻገር ሀሳብን ይዞ ቢነሳ እናንተን ቢል ዛሬ ላይ ለደረስንበት የእርስ በርስ ግጭት አንዳረግም ነበረ፣ ግን ቀጣይ ቀጣይ ቢያንስ አሁን ሁሉም ማህበራዊ አንቂዎችን እውነታን ይዘው የነገን አገር ትውልድ እንዲሻገር ቀጣይ ትውልድ ሰላሙ ነው ሰላም ሀገር እንዲረከብ ትልቅ ስራ ቢሰሩ ውሸት በራሱ ኤክስፓየር ታደርጋለች። ስለዚህ ግን ምንድን ነው ከሚያዋጣው ለህዝብም ለወገንም ለሀገርም ከሚጠቅመው ጎን መሰለፍ መልካም ነው ብዬ አምናለሁ። በዚህ ልክ መታገድ ነው። ህብረተሰቡ እውነተኛና ሐሰተኛ መረጃዎችን በመለየት ሀገርን ሊያሻግርና አንድነትን ሊያጠናክሩ የሚችሉ ሚዲያዎችን መከታተል እንዳለበትም በመድረኩ ተጠቁሟል።